ይህ አዋዛ የሰበር ነው። በአሜሪካ የአንጋሹና የነጋሲው ፍልሚያ አገረሸ። የፕሬዚደንት ዶናልድ ትራምፕና የምርጫ ቀኝ እጃቸው አውራ ቢሊዮነር ኤለን መስክ ተኩስ አቁም ወር እንኳ ሳይሞላው ፈረሰ። ትራምፕ ትልቅና ቆንጆ ሰነድ ሲሉ እንደ ሳዱላ በፍቅር ያሞናሙኑት የሕግ ሰነዳቸው በአሜሪካ ሴኔት በተካሄደ የሥነ ሥርዓት ድምፅ አሰጣጥ ሥነ ሥርዓት በጠባቡ ማሸነፉን ተከትሎም ኤለን መስክ ከሰኞ የጀመረ ስሜቱ ጎሾና ቆርጦ ይፋ ፍልሚያ ውስጥ ገብቷል። መስክ ሰኞ ዕለት እንዳለው ይህንን የአሜሪካንን ብሔራዊ ዕዳ ላይ ሌላ የትሪሊዮን ዶላሮች ዕዳ የሚቆልል የወጪ የበጀት ሕግ ከአሜሪካ ኮንግረስ በቀረበበት ወቅት በድምፃቸው ደግፈው ወደ ሴኔት የመሩ ሪፐብሊካን እንደራሴዎች ላይ በሚቀጥለው ዓመት በሚካሄደው የፓርቲ ውክልና ምርጫ ላይ ሕዝቡ እናንተን እንዳይመርጥ ያለኝን ገንዘብና ሀብት በማፍሰስ እታገላችኋለሁ፣ እንዳትመረጡ ዘመቻ እከፍታለሁ ሲል ዝቷል። መስክ ትናንት ሰኞና ዛሬ ማክሰኞ ይህንን ለመጨረሻ የሴኔት ድምፅ ያለፈ ግብር የሚቀንስና ወጪ የሚጨምር የትራምፕን ቆንጆ ሰነድ በሰላሺ ሲጠርበውሏል። ተፋላሚው ፕሬዚደንት ዶናልድ ትራምፕ በወገናቸው ትናንት ምሽቱን መልሶ የማጥቃት ዘመቻቸውን በመክፈት አስተዳደራቸው የመስክ ኩባንያዎች ከመንግሥት ያገኟቸው ግዙፍ ኮንትራቶች ላይ ምርመራ ሊያስከፍቱ እንደሚችሉ ጠቁመዋል። በዛሬ ሁለት በነበረ አንድ የዋይት ሐውስ ሥነ ሥርዓት ላይ ትራምፕ ሲናገሩ መስክ ከመንግሥት ድጎማዎች በተጨማሪም ሌሎች ብዙ ጥቅሞችን የማጣት አደጋ ሊገጥመው እንደሚችል ገልጸው እስከ ቅርብ ጊዜ ድረስ ራሱ ሲመራው ይቆየውና በምሕፃረ ቃል ዶጅ ተብሎ የሚታወቀው የመንግሥት የብክነት አስወጋጅ ዲፓርትመንት የተሰኘ ጭራቅ ፊቱን ወደ ራሱ አዝሮ ሊሰለቀጠው እንደሚችል አስጠንቅቀዋል። መስክ አሜሪካንን በክውታ በናጠ የመጀመሪያ የቁጣ ፍንዳታው ፕሬዚደንት ዶናልድ ትራምፕን ያለ አቅማዳም ያልደረሱ ሕፃናትን አባላጊና አያሌ ታላላቅ ሰዎችን የነውሩ ማኅበር አባል እያደረገ ንብረቱ ወደ ሆነው የኮነኔ ደሴት እየወሰደ ሶዶምና ገሞራን ያንሰራራ፣ ኋላም በፍርድ ሂደት መሃል በእስር ቤት ራሱን አንቆ የገደለው ቢሊዮነሩ ኢፒስቴን ፋይል ሙሉ በሙሉ እንዳይወጣ ያገዱ መሆናቸውንና የዚህም ምክንያቱ በቀሌት ሰነድ ውስጥ ስማቸው ከሰፈረ ነውረኞች አንዱ ራሳቸው በመሆናቸው ነው ሲል የከፋ ጥቃት መሰንዘሩ አይዘነጋም። ሁኔታው ጣራ ከደረሰ አንድ ሳምንት በኋላ ግን በእነዚህ የትዊተር መልእክቶቹ ተጸጽቻለሁ ብሎ የተወሰኑትን ወደ ኋላ ገብቶ ሰረዘ። በዚህም በትራምፕና በሰነዳቸው ላይ ያለውን አቋም አለሳልሶ ማኅበራዊ ሚዲያው ላይና በቃለ ምልልሶች ስለ ኩባንያዎቹ መናገር ላይ አተኮረ። እንሆ ያ ተኩስ አቁም ትናንት ሰኞ ባልታወቀ ሁኔታ ፈርሶ መስክ ማኅበራዊ ሚዲያ መልእክቱን በጸረ ትራምፕ የወጪ ሰነድ ላይ ማጅጎድጎድ ጀመረ። እስካሁን በድርዘኖች የሚቆጠር ጸረ ሰነድ መልእክቶች ቢያስተላልፍም በአንዱም የትራምፕን ስም አላነሳም። ይህም ሆኖ ግጭቱ መስክን ዋጋ እያስከፈለው ነው። የኩባንያው ቴስላ አክሲዮን ዛሬ በሰባት በመቶ ወድቋል። ትናንትም ሁለት በመቶ ቀንሶ ነበረ። አክሲዮኑ መስክን አብራ ቢሊዮነር ያደረገው አብዛኛው ሀብቱ ደግሞ በቴስላ ለህዝብ ሽያጭ በቀረበው አክሲዮን ውስጥ የዋለ ነው። በዚህም የተነሳ የቴስላ ባለአክሲዮኖች በመስክና ትራምፕን ካስላንቲያ በከፋ ሁኔታ ተጨንቀዋል፣ ወይም ፈረንጆቹ እንደሚሉት ነርቨስ ሆነዋል። ምክንያቱም ትራምፕ ዛቻቸውን ገቢራዊ በማድረግ መንግስት ከስፔስ ኤክስ ወይም ከቴስላ ጋር ያለውን ኮንትራት ሊያቋርጠው ይችላል በሚል ነው። መስክ በዶናልድ ትራምፕ ላይ ለመጀመሪያ ጊዜ የተቃውሞ ድምፅ ያሰማበት የመጀመሪያው ቀን ጁን አራት በኢትዮጵያ ግንቦት 27 ቀን ነበረ። የቴስላ አክሲዮን የዛለት 14 በመቶ ጋሸበ። በዚህም የተነሳ የቴስላ መዋለ ንዋይ አፍሳሾች መስክ የፖለቲካ አቅጣጫውን ትቶ ቴስላን እንዲያራምድ ይፈልጋሉ። መስክ ያገረሸበት በአሜሪካኖች ትናንት ከሰዓት ነበረ። ከኔ ጋር የአሜሪካንን ብሔራዊ የዕዳ ጫና ለማቃለልና ብክነትን ለመቀነስ ብሎም የምርጫ ዘመቻ ያደረገና ለዚህም ተፈጻሚነት ወጪ ቆጣቢውን ዶጅን አቋቁሞ በመሪነት ያስቀመጠኝ መንግሥት ቃሉን በልቶ ለምን እንደመጣ ዘንግቶ ብሔራዊ ዕዳ ጫናው ላይ ሌላ ትሪሊየን ዶላሮች የሚቆልል አባካኝ በጀት ይዞስ ሲቀርብ ሕግ የሆን ዘንድ በኮንግረስ ፈቅዳችሁ ድምፅ የሰጣችሁ ሪፓብሊካኖች ሁሉ ወየውላችሁ ሲል አስጠንቅቋል። ይህ ሰነድ እሱም ሆነ ሌሎች አላስፈላጊ ወጪ ያሉትን ለማስወገድ በዶጅ ውስጥ ያደረጋቸውን ጥረቶች ሁሉ ያመክናል ይላል። የአሜሪካ ኮንግረስ በጀት ቢሮ እንደገመተው በአሜሪካ ኮንግረስ የጸደቀው ሰነድ በሚቀጥሉት አስር ዓመታት የአገሪቱ ኪሳራ ላይ 2.4 ትሪሊዮን ዕዳ ሲጨምር የሰኔት የቀረበው ደግሞ ተጨማሪ የ3.3 ትሪሊዮን ዶላር ዕዳ የሚቆልል ነው ይላል። ኋይት ሐውስ ግን ሰነዱ ኪሳራዎችንና ዕዳን በከፍተኛ ደረጃ ይጎምዳል። ከፍተኛ የሆነ የኢኮኖሚ እድገት ያመጣል፣ ያንቀሳቅሳል ይላል። መስክ ትዊተር ገጹ ላይ ሲጽፍ የመንግሥት ወጪን ለመቀነስ ዘመቻ አካሂዶ ወዲያውኑ ግን ዞር ብሎ በታሪክ ትልቁን የዕዳ ቁልል የሚጭነውን ሰነድ ያጸደቀ እያንዳንዱ የኮንግረስ አባል አንገቱን በሐፍረት ሊደፋ ይገባል። በምድር ላይ ላደርግ የምችለው የመጨረሻው ተግባር እሱ ቢሆን እንኳ በሚቀጥለው ዓመት ፕራይመሪ ምርጫ ላይ መሰረታዊ ምርጫ ላይ የውክልና ምርጫ ላይ የምክር ቤት ወንበራቸውን ያጣሉ ሲል ዝቷል። ከዚህም ጋር አያይዘው የአሜሪካ ዕዳ በአምስት ትሪሊዮን ዶላር እንዲጨምር ድምፅ የሰጡ ከሚል ጽሑፍ በላይ በሚታየው የአፍንጫሙ ፒኖኪዮ ፊት ላይ ላያር ውሸታም የሚል የተጻፈበት ፖስተር አስተዋውቋል። ወጪ ለመቀነስ ቃል ገብቶም ነገር ግን በታሪክ ከፍተኛ የሆነውን የብድር ጣራን ይሁን ብለው ድምፅ የሰጡ እንደራሴዎች በሙሉ በቀጣዩ መሠረታዊ ምርጫ ዕለት ፎቶግራፋቸውን በአፍንጮ ፒኖኪዮ ቦታ ተለጥፎ ያያሉ ሲል ዝቷል። መስክ በዚህ ብቻ ሳይመለስ የሀገሪቱ ፖለቲካን ከሚበይኑት ሁለቱ ልማዳዊ ወይም የታወቁ ፓርቲዎች ሪፐብሊካንና ዲሞክራቲክ ፓርቲ በተጨማሪ ሶስተኛ ፓርቲ ለማቋቋም ለማዋለድ ዝቷል። አዲሱ ፓርቲ ለሕዝቡ በሪፐብሊካንና በዲሞክራቲክ ፓርቲዎች ላይ አሌላ አማራጭ የሚሰጥ ይሆናል ብለዋል። ይህ ጤና ቢስ ወጪ ሰነድ በጸደቀ በማግስቱ የሪፐብሊካንና የዲሞክራቲክ ፓርቲዎች በተለየም ሕዝባዊ አማራጭ የሚሆን ሦስተኛ ፓርቲ ይወለዳል ሲል ዝቷል። ትራምፕ በዛሬ ዕለት በዋይት ሀውስ በነበረ ሥነ ሥርዓት ላይ መስክ ለዚህ ቆንጆ ብለው ላሞናሞኑት ሰነዳቸው ያለው ተቃውሞ ከባድ ኪሳራ ውስጥ እንደሚጥለው ተናግረዋል። በኤሌክትሪክ ተሽከርካሪዎች ላይ የነበረውን ድጎማ እያጣ መሆኑ በእጅጉ አስከፍቶታል። አሁኑንና እዚሁ ልነገራችሁ እችላለሁ፣ ከዛም የበለጠ ብዙ ሊያጣ ይችላል ብዙ ሊያጣ ይችላል ሲሉ በአጽንኦት ደጋግመዋል። ትራምፕ በዚህ ወቅት ኤለን መስክንም እንደ ህገወጥ ስደተኞች ወደ ሀገሩ መጠረዝ ይፈልጉ እንደሆነ ጋዜጠኞች ሊያነሱላቸው ጥያቄ ሲመልሱ አላውቅም ለናየው ግን ይገባል ብለዋል። ሲቀጥሉም ወጪ ቀናሽን ዶጅ ራሱ ኤለን መስክ ላይ ልናሰማራበት ይገባል። ዶጅ ምን እንደሆን ታውቃላችሁ? ዶጅ ማለት ወደ ኋላ ፊቱን አዝሮ ኤለን መስክንም መሰልቀጥ ያለበት ጭራቅ ማለት ነው። አያስፈራም፣ አያችሁ። እሱ ብዙ ድጎማዎችን የበላ ሰው ነው። ይህንን ድጎማ ያበላው ህግና አሰራር ሊሰረዝ መሆኑ በጣም አሳብዶታል ብለዋል። የኤለን መስክ ኩባንያዎች ዋናው የገቢ ምንጫቸው ፌዴራል መንግሥት ነው። ቴስላ፣ ስፔስ ኤክስ እና ማኅበራዊ ሚዲያ ትዊተርን ጨምሮ ሌሎች ኩባንያዎች ሰው ሰራሽ አእምሮ ኩባንያው ኤክስኤአይ እንደዚሁም ሌሎቹም ከመንግሥት ኮንትራቶች በተለይ ተጠቃሚዎች ናቸው። ስፔስ ኤክስ ትልቅ የገቢ ምንጩ መንግሥት የሆነውን ያክል ቴስላ የኤሌክትሪክ ተሽከርካሪዎች ኩባንያው ግን ከመንግሥት ጋር ያሉት ኮንትራቶች ጥቂቶች ናቸው ይላል ዘገባው። በመንግሥት የተቀየረ ፖሊሲ የተነሳ ብዙ ብዙ ቢሊዮን ዶላሮች ሊያጣ የሚችለው ኤለን መስክ ግን ትራምፕ ቆንጆ ሲሉ የሚያሞናሙኑትን ሰነድ የሚቃወመው ለአሜሪካ ሲል መሆኑን ይገልጻል። እየጠየቅኩ ያለውት አሜሪካንን አናክስር ነው ብለዋል። የአሜሪካ ሕግ አውጪዎች ከመስክና ከትራምፕ መካከል መምረጥና መወሰን አለባቸው። በ2024 ትራምፕና ሌሎች ሪፐብሊካን እጩዎችን ለማስመረጥ 275 ሚሊዮን ዶላር የረጨውን ኤለን መስክ ደግፈው ረቂቅ ሰነዱን ይገድሉታል ወይስ ትራምፕን ታዘውና ሥልጣናዊ በቀላቸውን ፈርተው የገንዘብ ካዝናቸውን ለመሙላት ይሁን ብለው ያጸድቁታል? ጥያቄው ይሄ ነው። የሚገርም ነው የዚህ ዓለም ነገር፣ ኢሳያስ ሲያልቅ አምር እንዲሉ ነው። በጣም ዓለም የኤለን መስክና የትራምፕ ወዳጅነት በተመሰረተ ስድስት ወር ባልሞላ ጊዜ ውስጥ በዚህ መጠን እንግዲህ ዶናልድ ትራምፕ ቅድም አንተም እንዳነሳኸው ካልሆነ ገንዘቡን ይዞ ወደ ትውልድ ሀገሩ መሄድ ይችላል። ሁሉን ያሉት እና ለአንድ ሰው ለአንድ አሜሪካዊ ይሄንን ነገር ማለት እጅግ በጣም ከባድ ነው። በሌላ አንጻር ደግሞ ስትመለከተው ኤለን መስክ እያለ ያለው ምንድን ነው? ሶስተኛ አማራጭ ሲል ምን ማለት ነው? ኤለን መስክ ወደፊት ፕሬዚዳንት የመሆን ፍላጎት ይኖረው ይሆን እንደ የሚል ነገር አያጭርም ወይ? የማጫር ሳይሆን በግልጽ የሚታየው ነገር እሱ ነው። ምክንያቱም ይኖ ከዚህ በፊት አንስተነዋል። ዝና፣ ገንዘብ ራሳቸውን ችሎ ይመጣሉ። እነዚህ በህይወት ዘመን የምትቀዳጃቸው ናቸው፣ ደረጃ በደረጃ ስልጣን ግን ሁሉንም የመበየን አቅም አለው። ስለዚህ ኤለን መስክ አምቢሼስ ነው። ኤለን መስክ የመሆን ፍላጎቶቹ ከፍተኛ ናቸው። ሁለተኛ አንድ ሰው ይህን ያህል ገንዘብ ሲኖረው ደግሞ መሻት አለው። እስከ ዛሬ መሻቱ ማርስ ላይ መቀበር እንደነበር ነው የሚናገረው። መሬት ሰልችቶኛል ነበር የሚለው። አሁን ግን አንጋሽ ሆኗል። ዶናልድ ትራምፕን ለማስመረጥ 275 ሚሊዮን ዶላር መርጨት ብቻ ሳይሆን ብዙ ሜካኒዝሞችን በፍርድ ቤት ጭምር ሊያስጠይቁት የሚችሉ በገንዘብ የምርጫን ድምፅ መራጮችን ድምፅ የመግዛት ያህል ነው የተባሉ ስልቶች ሁሉ ነበሩት። ሶ አሁን በሁለቱ መካከል ያለው ጦርነት ምንድን ነው? ራስ ብሩ ኤለን መስክ የሚያስበውና የሚያምነው እኔ ባልሆን ኖሮ ባልገባበት ኖሮ ገባ ገንዘቤን፣ ታዋቂነቴን፣ ኤቭሪቲንግ እዚህ ውስጥ አውዬ ያፈሰስኩትን ገንዘብ ያፈሰስኩትን ጊዜ ያክል የዘመቻው አካል ባህልን የዘመቻቸው ቀኝ እጅ ባህልን ኖሮ ዶናልድ ትራምፕ አይመረጡም ብሎ ያምናል። ዶናልድ ትራምፕ እኩል ደግሞ የምታየው ዌል የራስ አስተዋጽኦ ሊኖር ይችላል ከብዙዎች እንደ አንዱ። አንተ አላደረክ ማለት ግን ትልቅ ስድብ ነው ለዶናልድ ትራምፕ ቤዚካሊ፣ የአሜሪካ ሕዝብ በዲሞክራቷ ምትክ ከሷ አስበልጦ አንተን ሊመርጠና ዋይት ሐውስ ልትገባ አትችልም ነበር ገብቷል እኔ ባለውን ኖሮ የሚል ኢንዲስፔንስቢሊቲ፣ ዶናልድ ትራምፕን ደግሞ ኖ ያለ አንተም የአሜሪካ ዝ ሊመርጠኝ የሚችል የአሜሪካ ዝ ምርጫው እኔ ነኝ የሚል ጦርነት ነው ያሉ። እዚህ ውስጥ ያለው ኢጎ ቀላል እንዳይመስለው። ኖ ኖ ኖ፣ አሁን ነው እንጂ አሁን በተካሄደው ምርጫ ካማላ ው እሷለች ፕሬዚደንት፣ የዲሞክራት ፕሬዚደንት ተወዳዳሪ እሷለች የነበረችው። ስለዚህ አሁን ምንድነው ፋይቱ? ይሄ ከፍተኛ ነገር ነው። ከዛ በኋላ ምንድን ነው ያደረጉት? ዶናልድ ትራምፕ ምርጫውን ሲያሸንፉ እሱ በትክክል እንዳስቀመጠው ኤለን መስክ የዘመቻቸው ዓላማ የአሜሪካንን ብሔራዊ ዕዳ መቀነስ እንደውም እሱ ልከፍለዋለሁ ያሉት ያው በጣም ከሚመኩበት የታሪፍ ማጅካቸው አድርገው ያንን በከፍተኛ ደረጃ እንትን እንደሚሉት ወጪን እንደሚቆጣጠሩና እያንዳንዱ ፌዴራል መስሪያ ቤትን ይህንን ስውሩ መንግሥት የሚባለውን ከማጥራት አኳያ የተንዛዛ ብክነቶችን፣ የተለያዩ ነገሮች የሚያስተካከል ዶጅ ተብሎ የተቋቋመ የመንግስት የብክነት ማስወገጃ ተቋብለ ትለ ትችላለ የዚህ ኃላፊ አድርጎ ሾሙት ማለት ነው። ሾመው ቢሮ ዋይት ሀውስ ውስጥ ሰጡት፣ ውለታው ማለት ነው። ከዛ በኋላ ያው የሚዲያዎችን ነገር ማን ነው ፕሬዚደንት የሚል ሁሉ እነ ታይምስ ሁሉ በዋይት ሀውስ የፕሬዚደንቱ የስራ አስፈጻሚ ቢሮ መቀመጫ ላይ ኤለን መስክን በማስቀመጥ ብዙ አይነት በሁለቱ መካከል ውነት ጦርነት ለመቀስቀስ ብዙ ታግለዋል። ስለዚህ ምንድን ነው የሚባለው? ጥቂት ቀን እንጠብቅ ነበር እንደተባለው ፈነዳ። ምንድን ነው እያልከለ የኤለን መስክ አብዛኛዎቹ ስራዎች፣ ለምሳሌ ይሄ እኮ አሜሪካንን ዲፋይን የሚያደርግ ስራ ነው። ለምሳሌ ይሄ ሰው ሰራሽ አምሮ አርቲፊሻል ኢንቴሊጀንስ የምንለው አሜሪካ ከነ ቻይና፣ ከሁሉም አስር ጥፍ አሄድ ነኝ ብላ የምታስብበት ነው። ስለዚህ እነዚህ ስራዎች ኤክስ ይሄ የምትለው በ ምንት ሴ ላይ ሰው ለማድረስ ከዛ በኋላ ማርስ፣ ብዙ ቅዶች አሉ በናሳ በኩል ናሳ በጀት ሁሉ የተቆረጠ ነው በከፍተኛ ደረጃ። ስለዚህ ከእነዚህ ነገሮች ጋር በተያያዘ ከፍተኛ የመንግስት ፕሮጀክቶች አሉት ማለት ነው፣ ኮንትራቶች፣ ሽጅ ገንዘብ ያላቸው ማለት ነው። ራሱ ደግሞ ቴስላ የጆባይድን መንግስት የኤሌክትሪክ መኪናዎችን ለማበረታታት ምክንያቱም ክሊን ኤነርጂ የሚለውን የሚያራምድ መንግስት ነበረ፣ የዲሞክራቶች መንግስት እና የፓሪስ ዋቴቨር ምናምን አባል ነው። ስለዚህ እነዚህ ጭሳም ኢንዱስትሪዎችን የመዝጋት የፔትሮሊየምን ጥቅምን በእጅጉ የመቀነስ የንፋስ እንደ ፀሐይን የመሳሰሉት ታዳሽ ኃይሎችን የማስፋፋት ማእቅዶች የነበሩ ከፍተኛ በጀት መድቦ የሚንቀሳቀስ ነበር። ከዚህ ውስጥ አንዱ ኤሌክትሪክ መኪናዎች ከብክለት ይጸዱ ናቸው። ስለዚህ አሜሪካውያን ሞር የኤሌክትሪክ መኪናዎችን እንዲገዙ ለማድረግ ማበረታቻው ከፍተኛ የግብር የታክስ ቅናሽ ተደርጎለታል። ለቴስላ ከሽያጩ ላይ በየሰው በየአንዳንዱ በየመኪናች። ዓላማው ምንድን ነው? በተመጣጣኝ ዋጋ በብዛት እንዲያመርትና አሜሪካውያን ወደዛ መኪና ሽግግር እንዲያደርጉ ነው። ብዙ ዲቴል አሉ። ግን በዚህ ምክንያት የሚጠቀማቸው መልቲ ቢሊየን ዶላር ስለሚያገኝ የነበረው አሁን ዶናልድ ትራምፕ እንዳለ ኔ የቀለበሱ ሰው ናቸው። የከሰል ድንጋይ እንሞቃለን፣ የባህር ጠረፎቻችን ተከትሎ ነዳጃችንን እናወጣለን፣ የተፈጥሮ ጋዛችንን እንቆፍራለን፣ እናውጣለን፣ እንሸጣለን፣ ትልልቅ መኪናዎቻችንን በእኛ ጋር የሚታወቁትን ነዳጅ እንደ የሚጠጡትን እንነዳለን በማለት ከፓሪሱ ስምምነት ወጡ ማለት ነው። ታዳሽ ይል ምናምን የምትለውን በሙሉ ይሄ የምሁራን ማወናበጃ ነው ሳምቲንግ ነገር ብለው ቶታሊ የተለየ ፖሊሲ ይዘው መጡ። ሲመጡ አብሮ ከዚህ ጋር ተያይዞ እንግዲህ እነ ቴስላ የነበራቸው ጥቅምም በዚሁ መጠን አሁን ተግባራዊ ሲሆን የፖሊሲ ለውጡ ዋጋ ሊከፍሉሎ ማለት ነው። አሁን ሁለቱ ሲጋጩ፣ እንዳልኩ በዚህ በስፔስ ኤክስ የመሳሰሉት እነዚህ አርቲፊሻል ኢንቴሊጀንስ ኤክስ ኤአይ የሚባለው እነዚህ ሁሉ በመንግስት ጋር ትልልቅ ኮንትራቶች ያላቸው ናቸው፣ በዚህ ቴክኖሎጂ ዘርፍ ማለት ነው። እነዚህን ሁሉ አቋርጣለሁ ነው አሁን እሳቸው እየዛቱ ያሉት። ግጭታቸው ነው። በዚህ በኩል ደግሞ እሱ ወስኗል። አሁን ሴኔት የደረሰው የወጪ ሰነዳቸው ህግ ሆኖ ሊመጣ መጽደቅ አለበት። ከጸደቀ የጸደቀ ዕለት በማግስቱ ሶስተኛ ፓርቲ አቋቁማለሁ ብሏል። እና ይሄን ሊከለክሉት አይችሉም። ወይም ደግሞ ቀጥሎ የሚሆነው እናያለን። ይሄ ማለት ግን ዞሮ ዞሮ ምንድን ነው የአሁኑ የዶናልድ ትራምፕ ወደ ስልጣን መምጣት አሜሪካ ውስጥ አይነተኛ ለውጥ ያመጣል። ያ ለውጥ ለውጥ የሚሆንላቸው ኃይሎች አሉ፣ ምጣት የሚሆንባቸው ወገኖች አሉ። አሜሪካ በታሪኳ ከባድ የለውጥ ትግል ትን ውስጥ የምትገባበት ክስተት ነው የሚሆነው የዶናልድ ትራምፕ ስልጣን ወይም አመራር። ይሄም አይቀር ነው። ምናልባት ይሄንን እውን ካደረገው በተራዘመ ዲሞክራሲያዊ አሜሪካ ታሪክ እንግዲህ ሶስተኛ ፓርቲ ሊወለድ ነው ማለት ነው። አሁን እንደነዚህ አይነት ፓርቲዎች በተለያዩ ሀገሮች የተለመዱ ናቸው። በተለይ አሁን በእስራኤል በየጊዜው የቀድሞ ፖለቲከኞች የቀድሞ ጀኔራሎች ፓርቲ ይመሰረታሉ። ድሮ እየታወቀ ነው እና አሁን ለምሳሌ እስራኤል ውስጥ ብዙ ፓርቲዎች ናቸው ያሉት በጣም ብዙ ፓርቲዎች ናቸው እና የፓርቲዎች ጥምረት በየጊዜ እንዲያለ ነገር የተለመደ ነው። አሜሪካ ግን ያው ትራዲሽናሊ የዲሞክራቲክ ፓርቲና የሪፐብሊካን ፓርቲ በግል ደግሞ የግል ኢንዲፔንደንት የሚባሉ ነገር ነው እን የነበረው የፓርቲ ፖለቲካ አሜሪካ ውስጥ ቤዚካሊ ሁለት ነው፣ ዲሞክራትና ሪፐብሊካን ነው። አሁን ለእነዚህ ለሁለቱ አማራጭ የሚሰጥ የህዝብን ስሜት የሚከተል ህዝበኛ የሆነ ሶስተኛ ፓርቲ መሰረታለሁ ብሏል። እሱንም ይዤ በሌላ አነጋገር ዋይት ሐውስ ገባለሁ በተራይ ማለቱ ነው ኤለን መስክ። ኤለን መስክ ደግሞ ይሄን ለማለት እንደቀላለ መታየት የለበትም። ገንዘብ እጅግ ፓወር ነው እና ዋይት ሐውስን ኤለን መስክ ፈልጎታል። እንግዲህ ይሄ የወደፊቱን አቅጣጫ የሚያሳይ ነው። ኢሳያስ አለም ለትንታኔው ከዲዮ አመሰግናለሁ። መልካም አዳር ይሆነልህ። መልካም አዳር ወሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ